ርብቃ ወደ ቤት በመመለሷ በጣም ደስ ብሎናል። ማለትም እንግዲህ ርብቄ ከእገታ ተፈትታለች። አግቷት የነበረው ሰው ደግሞ ማን እንደሆነ በጣም በሚገርም ሁኔታ ግልጽ ሆኗል ማለት ነው። እንግዲህ አግቷት የነበረው ሰው በጣም የሚገርመው ብዙ ሰው ማሚ ናት ወይስ እዩ ነው? መቼስ ሌላ ሰው ጋር የሄደ ነገር የለም። ከማሚና ከእዩ ግን ከሁለቱ አንዱ ነበረ። ማለትም በእርግጥ እዩ እንደሆነ ብዙዎቻችን አስበናል ነገር ግን ደግሞ ማሚ እንደሆነች የሚያሳይ ትልቅ ነገርም አለ እሱ ምንድ ነው በጣም የሚገርመው ነገር የማሚ የጆሮ ጌጥ ማለት ነው እሷ ተፈትታ ከመጣች በኋላ በእጇ ይዛ ስት ይዛው የነበረው አሁን እዚህ ጋር ማደርግላችሁ ማለት ነው ይሄ ነገር እንግዲህ ርብቃ በእጇ የያዘችው የማሚ የጆሮ ጌጥ ነው ስለዚህ ርብቃን ያሳገታት ማን ነው ታግታ እንደመጣች በእጇ ይዛ ስታሽከረክረው የነበረው ይሄ ነው። ይሄ ደግሞ የማሚ የጆሮ ጌጥ ነው። ስለዚህ ርብቃን ያሳገተቻት ማሚ ነች ማለት ነው በአጭር አማርኛ። ምክንያቱ ደግሞ ይሄ የያዘችው ነገር ማሚ ጆሮ ላይ የነበረ ነው እና ስትጎትታት ነው እንግዲህ ስታስገባት ወደዛ ክላስ ማለትም የድሮ ክላሷ፣ የማሚ የድሮ ክላሷ ውስጥ ነው ታግታ የነበረው ርብቃ። ስለዚህ ርብቃ እዛ ውስጥ ታግታ እያለ ነው እንግዲህ አዙ ጫማዋን ታያለች። ያለች እንዴ እዚህ ጋር ምን ይሰራል? ይሄ ክላስ የተዘጋ ነው። እዚህ ጋር የርብቃ ጫማ ምን ይሰራል ብላ ወስዳ ያሳየችው ለአቤል። አቤልም እንዲሁም ደግሞ እዩ እንዴ እንዴት ማለት እያሉ ሲደናገጡ እንደሰማነው ነው እና እንግዲህ የማሚ የጆሮ ጌጥ ርብቃ እጅ ላይ ምን ይሰራል? ታግታ እንደመጣችው በመጨረሻ ይዘው የነበረው ይህንን ነው። ስለዚህ ይሄ ነገር ላይ የማሚ እጅም እንዳለበት ግልጽ ነው ማለት ነው። ማሚና እዩ ተነጋግረው እንዳላሳገቷት የምንረዳው እዩ ማሚ ትሆን እንዴ ብሎ በእርግጥ አልተጠራጠረም። ማሚ ግን እዩ ርብቃን ሳግት አይቶኝ ይሆን አላየኝ ይሆን እያለች ትመስላለች። ምክንያቱ ደግሞ አዙን ልካታለች። አዙ አዲስ ነገር አይተሻል እንዴ እዩ ላይ እዩ ላይ አዲስ ነገር አይተሽ ከሆነ ነገር እስኪ ድንገት እዩ ብላ ሳለ ማለት እንግዳ ማለት ቤት የመጣ እንግዳ ነበረ ለማለት ነው። ማሚ ስትላት፣ አይ አንቺ ደግሞ አማርኛ አይገባሽም እኔ ምልሽ እሱ ላይ እንግዳ ነገር አይተሻሉ እዩ ላይ ብላት ነበረ። አይ አላየሁም ስትል ጊዜ ስታይ ንገረኝ አለቻት እና አቤል እንግዲህ ማሚን ጠርጥሯል። ምክንያቱም ቱም ሰሞኑን ስታደርግ የነበረው ነገር ልክ አይደለም። ማሚ ሰሞኑን ብዙ ነገር ስታደርግ ነበረ። አንደኛ ነገር ከባህሪ ከጸባይ ከአለባበስ ከፀጉር ምንም ያልቀየረችው ነገር የለም። ሁሏ ነገሯ ግልብጥብጥ ስላለባት ይሄ ነገር ላይ እጇ ይኖርበት ይሆን እንዴ ብለው ሪችም አቤልም አምተዋል ማሜን ማለት ነው። ምክንያቱ ደግሞ ያንንም ደግሞ በጥቅጣይ ጠይቀዋታል። አቤል ማሚ እዚህ ነገር ላይ እጅሽ እንደሌለበት ተስፋ አደርጋለሁ ብሏታል። ማለት እኔ ላግታት እኔ አገትኳት መስሎ አለች። እሺ ማሜ ካላገተቻት ለምን እኔ ላግታት የሚለውን ቃል እዚህ ጋር ምን አመጣው? ስለዚህ ማሚ እንዳገተቻት ግልጽ ነው ማለት ነው። ግን ለምን አገተቻት ነው። ለምን አገተቻት? ምን አድርጊ ብላ አገተቻት ስንል ደግሞ ግልጽ ነገር ነው። ምክንያቱም እዩም ማሚም የሚፈልጉት ትልቅ ነገር አለ ካቤል ላይ እሱም ወረቀት ነው፣ የውርስ ወረቀት ስለሚፈልጉ ሁለቱም በእሷ ላይ ሊጠቀሙ ፈለጉ። አንደኛ። ሁለተኛ ነገር ደግሞ በተለይ ማሚ በፊት እንደምናውቀው በወለድና በሳምኩ እዚህ ቤት ውስጥ ህፃን ያስፈልጋን፣ እስኪ ተመልከታቤ ልዬ፣ እኛ እኮ ደስ ስንል። ስለዚህ አሁን አንድ ህጻነች፣ ደግሞ እዚህ ድክ ድክ የሚል ቢኖር በጣም ጥሩ ነበረ እያለች ብዙ ነገር ስትል ሰምተናታል። አሁን ላይ ግን እዩ ደግሞ በእሷ ተቃራኒ ነው፣ በድሮ ማንነቷ ማለት ነው። በአሁኑ ግን አንድ ናቸው ሁለቱ። በድሮ ማንነቷ ግን እሷ ስትል የነበረው ምንድን ነው? እዚህ ቤት ውስጥ ልጅ ድክ ድክ እያለ ብን ባይ እባክህ ውለዱ ስትል ነበረ። እዩ ደግሞ አንተ ጭራሽን ያለው ልጅ ወልደ ልትስም አምሮ አምሮ ይተወካል ሲል ነበረ ማለት ነው። እና እንግዲህ ሁለቱም ፊልም ላይ እያሉ ሁለቱ በአንድ ሆነዋል። በነገራችን ላይ አሁን እዩና ማሚ በአንድ ላይ ናቸው። ለዛም ነው እዩም አዚን ቀጥሯል። እዚህ ቤት ውስጥ የሚከሰተውን የሚፈጠረውን ነገር በሙሉ አንድ በአንድ ሰዓት አስቀሪ ንገሪኝ ብሎ ማለት ነው። እንደገና ማሚም ቀጥራታለች አዙን። አያችሁ፣ ሁለት ሁለቱም ማለት ነው። ሌላኛዋ ደግሞ እንግዲህ መታሰቢያ መታሰቢያ ዋናዋ ናት። መታሰቢያ እዚህ ውስጥ እዚህ ቤት ውስጥ አዙ እንድትገባ ያደረገችው መታሰቢያ ነች። ለምን? የምትፈልገው ነገር ስላለ። አሁን ላይ መታሰቢያ የምትፈልገው ዋነኛው ነገር አቤልን መበቀል ነው። ምክንያቱም መትቷታል፣ ገፍትሯታል፣ ረግጧታል። ስለዚህ አቤልን ለመበቀል ደግሞ ልጅ አለው ሆዷ ውስጥ ስለተባለ የርብቃን ልጅ ከሆዷ ውስጥ መግደል ነው እሳቢዋና እቅዷ። የማን የመታሰቢያ መቀጠል የምናነጣጥረው እዩኤል ላይ ነው ብላለች። እንግዲህ እዩኤል ምን አድርጓት ነው ካልን፣ አዎ እዩኤል በነገራችን ላይ ትልቅ ጥፋት ነው ያጠፋው። እዩኤል ያጠፋው ነገር ምንድን ነው እንግዲህ፣ መቲን መጠቀሚያ አድርጓታል። መቲ በእዩኤል ዘንድ ምንም በቃ፣ ማለት አሻንጉሊት በሏት። አቤል ጋር አስተዋወቃት ከዛ በኋላ ካቤል ወረቀት አምጫላት ወረቀቱን ማምጣት ሳትችል ደግሞ ይሰድባታል ይመታታል፣ ደግሞ ሲፈልግ መቶ ደግሞ አብራት ያድራል። ብቻ መጫወቻ አቃቃ መጫወቻ ነው ያደረጋት እዩ ማለት ነው። እንደውም ርብቃን ሳይሆን እዩን ብታነጣጠር ያምርባታል። ርብቂ ምስኪናት ምን አደረገች? እና አዙን በጣም ስታሾፍባት ነበረ መታሰቢያ ላይ። ለምን መታሰቢያ? እንግዲህ ስለ ርብቃ ያወራችሁ መጥፎ ነገር ነው። መጥፎነትን ነው በቃ። በጣም ነው የምታስጠላው። በጣም ነው የምታናድ ሰግዶ ባህሪዋ ጥሩ አለ። ብዙ ነገር ብላለች። ስለማን? ስለ ርብቃ። ርብቃ ደግሞ በጣም የዋ፣ በጣም ትሁት፣ በጣም ጨዋ፣ በጣም ምስኪን ናትኝ። ከተባለችው ተቃራኒ ናት። ይህንን እንግዲህ በጣም አስተውላ ያየችው አዙ ናት። አዙ ኪሽን ሁና ያለ ርብቂ ከመታገቷ በፊት መጥታ ስለ አዙ ጋ አውርታታለች። በዛ ላይ ደግሞ እህታማችን ማድለን ልንገርሽ፣ እስኪ ሳሎን ሄደን እናውራ ብላ አዙ ጋ ቁጭ ብለው ከሀ እስከ ፐ ስለ ራሷ ነግራታለች። በዛ ላይ ደግሞ አዙዬ የምትፈልጊው ነገር ሲኖር እኔ ይገዛልሻለሁ ብላት አንዳንድ ነገርም እየገዛችላት ነው። ነገር ግን መታሰቢያ ስለ ርብቃ ያወራችሁና ርብቃ የሆነችሁና ያለችበት ሁኔታ በጣም አምሳና መቶ የተገናኝቶ ነው። በዚህ በጣም ነው የታዘበቻት አዙ ማለት ነው። አዙ የታሰበችው የታዘበችው ማንና ነው? መታሰቢያ ነው። ለዛም መታሰቢያ ይህንን መርዝ ወስደሽ የርብቃ ምግብ ላይ ጨምሪ ብላታለች። እንዴ ለምን ለምን ፍሪ ኳ ስትላት ጊዜ ጨምሪና ምንድነው ስትላት፣ የሚገድል ማለት እንዴ? ርብቂነት ገርያት ስትላት፣ አይ አይደለም ልጁን ነው ወለደች እንዴ? በጣም ነው የምታስቀ በነገራችን ላይ በጣም ነው የምታስቀው። ፈታ ታረጋለች ማለት ነው። አዙ አዙ ስትቀልድ ነበረ ማለት ወለደች እንዴ? እኔ ሳልሰማ ስትል፣ አይደለም ሆዷ ውስጥ እንዳለ እንገለዋለን ነው የምልሽ። ከዛ ቀጥል ደግሞ የምናነጣጥረው እዩ ላይ ነው ብላታለች እሷ እሺ ብላ ወስዳለች። ተጨምረው ይሆን ወይ አሁን እንግዲህ፣ ርብቃ መታለች ከዛ ተርፋ መታ። አሁን ደግሞ ልጇን ያው እንግዲህ ሲገፈትራት ነበር ያገታት ሰውዬ ብዙ ነገር ሲያደርጋት ነበር። ማለትም ብድግ አድርጎ ግፍትር ሲያደርጋት መቼስ ተመልክተናል። በላዩ ላይ ውሃ ሲደፉባት ነበረ፣ በዛ ላይ የአቤልን ፎቶ እያሳዩ ደግሞ ሲጮሁባት ነበረ። ከዚህ ከዚህ ሁሉ እንግዲህ ትንጥዬ የሁለት ወር የሶስት ወር ልጅ ታርፎ የሆነ ወይ እና ደግሞ ከተረፈሳሁን ሳሁን ማለት ልትጨርሰው ይሆን የሆን ወይ ስንል፣ በፍጹም ነው ማትጨምረው። አዙ አዙ የተባለችውን ነገር አትጨምረውም ወይ ጨምሬው አልሰራም ነው እንጂ የምትለው ከጨመረች በእውነት በጣም ነው የሚገርመው። እኔ ትጨምራለች ብዬ አላስብም። የእናንተ እይታና የእናንተ መልከታ ምን ሊሆን ይችላል ውዶች? እያሰባችሁን ግለጽ እስኪ። እና እኔ በጣም ያሳዝነኝ አቤል ነው። አቤል እንግዲህ ይሄ ሁሉም ተሰባሰበው ያሉበት ቤት የቤተሰቦቹ ቤት ነው እንግዲህ ቤተሰቦች ቤት ነው የኖረው ይሄ ልጅ፣ ምንም ሌላ ያደረገው ነገር የለም። ለምን ቤተሰቦች ቤት ኖርክ ብላ እንግዲህ ወይዘሮ አልማዝ ማለት ነው፣ እንግዲህ ማሚቲ ወይዘሮ አልማዝ ነው ስሟ። ማሚቲ በጣም የምታሳዝነው፣ በጣም ጥሩ ሰው ነበረች፣ በጣም ጨዋ ነበረች። ስለ ርብቃ ማንነት ስታውቅ በቅጽበት ነው የተቀየረች። እንግዲህ ማሚቲ ለምን ተቀየረች? እንዴት ተቀየረች? ምን ሆና ተቀየረች ስንል ስለ ርብቃ ፋሚሊ አውቃለች ስለ ርብቃ ቤተሰብ አውቃለች። ርብቃ አቤልን ወዳና አቤልን አፍቅራ እንደመጣች ሁሉ ሰምታለች። ይህንንም የነገረቻት የድሮ የቤት ሰራተኛቸው ማለትም፣ ርብቄ እኮ ለአቤል ከሀስከፈ ስትነግረው እኔ እንዳየውክ ነበር የወደድኩ። ከዛ በኋላ ግን አማራጭ ስላጣው የእናንተን የቤት ሰራተኛ ብር ጨምሬላት እኛ ቤት አስገባኋት። ከዛ እኔ እናንተ ቤት መጣሁ ብላ እንግዲህ ከአስገ ነግረዋለች። ያኔ በጣም የያዘ ነው እና ስለ ርብቂ የተናገረችው ማናት? የዱሮ ሰራተኛቸው ለማሚቲ ነግራታለች። ለዛም ነው ማሚቲ ስለ ርብቃ ልክ ያወቀች ቀን ርብቃን አይንሽን ላፈራለቻት። ለምን የርብቃን አባት በደንብ ታውቀዋለች ማሚቲ ማለት ነው። ህይወቴን አበላሽቷል፣ ህይወቴን አመሰቃቅሏል ነው የምትለው። ምን አድርጎ እንዳመሰቃቀለ ምን አድርጎባት ማለት ይህን ያክል ምን አድርጓት ነው ልጁን በዚህ ልክ እየጠላቻት በዛ ላይ ደግሞ አቤል፣ ማሜቴ ብቻዋን እኮ አይደለም የጠፋችው ርብቃ ነፍሰ ጡር እኮና ስለታረበክ ነንዴ ብላ የመጨረሻ ስቃበት ወደ ራስህ ስትመለስ ወደ እኔ ትመጣለህ ስትለው ነበር። ለምን ማሚት ያለችው ይህንን ለምንድን ነው ስንል አቤልም የርብቃን ቤተሰቦች አያቅም እንጂ ቢያቅ ይጠላቸው አልነበረ ማለት ነው። ምክንያቱም የበፊት ችግር ስላለ በፋሚሊ ጉዳይ ማለት ነው። እንግዲህ ምን ተፈጥሮ ለምን ጠላቸው የሚለውንም በቀጣዩ ይዤላችሁ እመጣለሁ። ለአሁኑ ግን ሪች በነገራችን ላይ በጣም ጎበዝ ልጅ ናት። ስለ እዩ ታውቃለች። ማለትም እዩ ጥሩ ልጅ እንዳልሆነ እዩ ለርብቃ መጥፎ እንደሆነ ማለትም ርብቃን ጓደኛ አይደለን እንዴ አሁን ላይ እኮ እኔና አንቺ መረዳዳት ነው ያለብን፣ አሁን ላይ ጓደኛ ሆነናል አይደለ እያለ እያታለላት እንደሆነ ታውቃለች በደንብ። ለዛ ነው እንዴ ርብቂ፣ ምን እየሆንሽ ነው? አቤል እኮ እየደበረው ነው እዩ ጋ ስቶኝ፣ አንቺ ደግሞ እዩ እዩ እዩ ትያለሽ። በቃ እዩ እዩ አትበይ። እንዴ አቤልን አፍቅረሽ አይደል? እንደ ይመጣሹ ለምንድነው አላማሽን እምትረሺው? እያለች ከበፊትም በጣም ስትቆጣት ነበረ። እና እንግዲህ አሁን ላይ ርብቄ አስተውላ ተረጋግታ አቤል ጋር ያላትን ነገር በስርዓቱ ትቀጥላለች ብለን እናስባለን። ወረቀቱን ሰረቀችው ወይ ማሚ ወይስ እዩ ከተባለ ደግሞ ወረቀቱን ሁለቱም አላገኙትም አያገኙትምም ደሞ ደስ የሚለው ነገር ምክንያቱም አቤል በጣም ጥሩ ቦታ ስላስቀመጠው ማለት ነው። እና ይህን ይመስል ነበር። ቀጣዩን በቀጣይ ክፍል ይሽላችሁ የመመጣ ይሆናል። ይህንን ቪዲዮ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። ቤተሰብ ያልሆናችሁ ሰብስክራይብ እያረ ያደረጋችሁ የደውሏን ምልክት በመጫን ቤተሰብ ሁኑ። ሀሳብ አስተያየታችሁን ለምጽፉ ከልብ እናመሰግናለን። መልካም ጊዜውን ተመኘንላችሁ። በያላችሁበት ሰላማችሁ በዘቲ በል። ላይክ አትርሱ፣ ምክንያቱም ላይክ ስታደርጉ ዩቲዩብ አልጎሪዝሙ ፎርዋርድ ያደርገዋል ማለት ነው። ይሄ ነው፣ ሌላ ነገር የለውም። እናመሰግናለን።